እሷ ምን ታደርግሽ ባልሽ ነው ያላት። እንደገና ባል ቀምተሻት ባሏን እውነት አብርሃምና ነፃነት ባልና ሚስት ነበረው። እንደ እሷ ምን ታደርግሽ ገና ባልዋን ቀምተሽ ወይ ተናግራችሁ ሞታችኋል አለ። ተናግራችሁ እኮ ደሞ ትጥጥ ያላችሁት ሌላ ደግሞ እንግዲህ አብርሃም ምንድነው ከምንድነው አልጋ ቤት ይዞላት እያዝናናት ነው የምትፈልገው ነገር እያደረገላት ነው እና ሌላ ፋይልም አለ። እሱ ስናወጣ ምልት ሆኝ ነው። ሌላ ደግሞ ሽማግሌ ሲላክ ራሱ ለነፃነት የውሸት ነው የቪዲዮ ነው። ሽማግሌ የተላከው ለሌላ ነገር አይደለም፣ እውነት አይደለም ብለሻታል። እንዴት እንዴት ነው የሚያደርግሽ? ሲጀምር ባልሽ ነው መጠፍጠፍ የጀመረው። ባልሽን እዛው ተለማመጂ እንጂ ሴት ለጅ እጅሽን አትሰንዝሪ ሲሉ ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ላይም በያላችሁበት ሰላምና ጤና ደስታ እመኛላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እናንተ ወጣጤ እናንተን ብሎ አራዳ እዛ ጋር ቡና ቤት ቁጭ ብላ ሰራችሁ መለፍለፍ እንጂ ሌላ ምንም የምታውቁት ታሪክ የለም። ወንድ ሲባል ቆፍጠን ብሎ ስራው ላይ ነው ጀገን የሚለው ሌላ ደግሞ በራሱ አይዲያ ይንቀሳቀሳል ማለት ነው። በነገራችን ላይ ሴት መሳይ ሴቶች አሉ። ሴት ናቸው ግን እንደና እናንተም ሴት ናችሁ። ሴቶች የሆኑትን የሴት አልጫዎች አሉ ና ሩታን ስትሳደቡ የሚከተሏቸው ወይም ደግሞ እናንተን የሆነ ክፉ ነገር ስትናገሩ የሚከተሏቸው ሰገጤዎች፣ እርምጥምጦች፣ ርካሾች አሉ። ለእነሱ ነው እንደዚህ የምለፈልሁት ከዛ ውጭ ምንም አይነት ነገር የለም ና ሩታን ለሽማግሌ የተላከው ለቪዲዮ ነው አለች። እንዴት ሽማግሌ ለቪዲዮ ነው ልትላት? ሽማግሌ የተላከው ለቪዲዮ ነው እንዴት ልትላት ትችላለች? እንዴት ትላታለች? እኛስ እንዴት አምነን እንቀበላለን? ብላችሁ ነው የምንለፈልፉት እዚህ ጋር መታችሁ። ምድረ ወጠጤ እናንተ የቡና ቤት ጉልቻ። አሁን እኮ ጋይስ፣ ሀገር ስገባ ማለት እኮ ስንት ሰው ነው የምጣላው መሰላችሁ? የምሬ ነው ምላችሁ እናንተ ይረ እንዲህ ወናንተ ሚጥሚጣ ነበረ ማጠን ሴቱ አዋረደን ወንዱም እኔ እኔ እኛ አካባቢና የነሱ አካባቢ አንድ አይደለም ጋይስ አው እኔ በቃ በአካባቢ እንደ ላይ ቡታጀራ ነው ነገር ግን እነሱ አካባቢ ሌላ ነው የነሱ አካባቢ ሌላ ስም አለው የኛም አካባቢ ሌላ ሲማል ስም አለው ሲማል ስም አለው ማለት የተለያየ ነው አናቃቸውም አያውቁንም ተግባባን አይደለም አው አሁን አገር ስገባ ራሱ እንደዚህ በግራ አይን ነው እንዲህ በሸውራራ አይን ነው የሚያዩኝ በምንም ተአምር በደህና አይን ሊያዩኝ አይችልም ልታዩኝም አልፈልግም እናንተ እርካሾች ማለት ማለት ነው። እንዲህ ርካሽ እንደናንተ ርካሽ ሰው የለም። የምሬ ነው። ሴቱም ወንዱም አንድ የሆናችሁበት ጊዜ እና እዛ አልጋ ቤት ይዞላት እያዝናናት ነው የሚገኘው። እንዴ እኔ ምለው እኔ የምለው ጋይስ ብዙ ሰው የተደበቀ ማንነት አለ እዚህ ውስጥ። የተደበቀ ማንነት ባይኖር ኖሮ ይሄን ሲጀመር እንዴት አድርገው ነው እነዚህ ልጆች ማለት ነው። አንቺ ባሏም ወሰድሽባት፣ የተደበቀ ፋይል አለ፣ ያንን ፋይል ካወጣ ነው ምን ልትሆኝ ነው፣ ለሩታ ማለት ነው ምን ልትሆኝ ነው ምናምን። ፋይል ፋይል ፋይል ማለት ከጀመራችሁ ቆየ። ፋይል ከሚለው ነገር ውጡ እንዴ! ፋራ ናቸው እንዴ እናንተ። አትሰግጡ እንጂ እንደ ውጡ ይሄ ፋይል ፋይል በሚለው ነገር ላይ። ምክንያቱም አንድ ሰው ሁሌ ፋይል አይልም። አንድ ጊዜ ፋይል ይባላል። ሁለት ጊዜ እናውጣው ወይስ አናውጣው ይባላል። በሶስተኛው ጊዜ ምዕራፍ ይዘጋል። እናንተ ግን ሁሌ እንደ ስፋራ ፋይል ፋይል ፋይል ፋይል ፋይል ፋይል፣ ምን ይመስላሉ እነዚህ ጉልቻ ውላ። ኧረ ስታስጠሉ! በጣም ያስጠላ፣ ይደብርባችኋል። የምሬ ነው ምላቸው። እናንተ የሚያምርባችሁ መስሏችሁ ሊሆን ይችላል። ሲቀጥል ደግሞ አንዳንድ መሃየሞች ደግሞ አላችሁ፣ ዩቱበሮች እንደዚህ ሩታ ብርሽ ምን ታደናንቃላችሁ፣ እንደዚህ ታደርጋላችሁ፣ እንደነሱ ፋራ እንደነሱ ሰገጤ ናቸው የምትሉን አላችሁ። እንደናንተ ደግሞ ፋራና ሰገጤ የለም፣ ልንገራችሁ። በተቃራኒው ማለት ነው፣ ፋራና ሰገጤ የምላችሁ ማለት ነው። ልክስክሶች፣ እውነትን እውር ሆናችሁ እኮ እውነትን በጀርባ ጭንቅላታችሁ፣ ውሸትን በፊት ለፊታችሁ ይዛቸው የምትጓዙ እናንተ ናቸው። ስለዚህ ማን ነው ፋራ? እናንተ ማለት ነው። እኛ እውነትን ይዘን ነው ጥግ ድረስ የምንሄድባቸው ምክንያቱም ከተለያዩ ስለቆየ የምናቅ እናቴ የታባታችሁ! ታውቃላችሁ ታቃላችሁ? የታውቃላችሁ ሚዲያ ላይ በተለቀቀው ነው የምታዩት። የታውቃለች አታውቁም? ተግባባን አይደለም? የሩታን ሽማግሌ አብርሽ እንደላከላት ደግሞ እውነት የሆነ ውሸት። እናቴ የታውቃለች አታውቁም? እኛንን የምናውቀው። ይሄ የምላችሁ የምትሳደሙ ማለት ነው። እንደ ሩታ ርካሽ ሰው የለም። ርካሽ ስለሆነች ነው ሚዲያ ላይ ቦታ የለመነችው። ርካሽ ስለሆነች ይኸው አምጥታ አሁንም ትዳሯን አዋረደች። ሚዲያ ላይ የምትሎም አላችሁ። እውነታችሁን ነው እውነታችሁን ነው። ረ አባቴ አንቀባሮ ያኑራት ባላላት። ሲቀጥል ደግሞ አለመነችም ልጅቷ። አለም ዛሬም ነገም ወደዳችሁም ጠላችሁም ሩታ አልለመነችም። ይሄ አንዳንድ ዩቱበሮችን ደግሞ የምታቁ ብዙዎቻችሁ አላችሁ። ለምን አትናገሩ? ምን ነው ልሞቱ ነው? እውነት ከተናገራችሁ ምን ልትሆኑ ነው? ምንም አትሆኑም። ተናገሩ። የምሬ ነው ላቸው። እነሱ ቢሸፍኑትም እናንተ ተናገሩ። ምን ልትሆኑ ነው? ማን ሊከሳችሁ? ምን ሊያደርጉን? ምንም አያደርጉንም። የምር ምንም አያደርጉንም። ስለዚህ ሩታ አልለመነችም። ዛሬም ይሁን ነጌ ማስረግጬ ነገራችኋለሁ፣ አልለመነችም። አብርሃም ራሱ ለምኖ ዝግጅት አዘጋጅቶ የፍቅር ጥያቄ ያቀረበላት ራሱ። እንደውም የዛ ቀን ፎቶ በውስጥ መስመር ተልኮልናል፣ ያ የተከበረበትን ፎቶዎች ማለት ነው። አምስተኛ ወር ምናምን አንዳንድ ልጆች ፖስት ተውታል። ተግባባን አይደለ? ይ አትበሉ ልክስክስ ሁላ ማለት ነው። ለነገሩ በዩቲዩብ ገንዘብ ነው የምትተዳደሩት። ምን እናድርግ፣ ለፍልፎ እንጂ ሩታካል ተባካል። ሩታካል የሚሰድበው አካል ሩታን የሚጠላትን የሚጠላትን ይከተላል ሩታን የሚወዳትን ደግሞ ስለ ሩታ ጥሩ ነገር የሚያወራው ሩታን የሚወድ ይከተላል ማለት ነው። እናንተ ምድረ መሀየም እውር የሆናችሁ እንትን ውሸትና እውነት መለየት ያቃታችሁ እውር እኮ ናቸው የምር በቃ፣ እውነትን ነገር ማየት እኮ ተስኗችኋል። እኔ አልተሳነኝም በነገራችን ላይ ዛሬም ይሁን ነገ ማስረግጬ እነግራችኋለሁ። እሄድባችኋለሁ የሚሄድባቸው የትኛውም ሰው አብረሽ ጥፋት ካለበት እናገራለሁ። ሩታ ጥፋት ካለበት እናገራለሁ። ሌሎቻችሁ ደግሞ እውነቱ እስካወቅኩት ድረስ ይሄድባል ይመስላችኋለሁ የምር እናገራችኋለሁ ማለት ነው። እኔ በዩቱብ አለች ተዳደር አሁን ዛሬ ሚሆን ነገ ማስረግጬ ነግርሻለሁ። እያንዳንድሽ ማለት ነው። ምናልባት እዚህ ጋር ስንለፈልህ በዩቱብ ምን ተዳደር ይመስላችሁ ይሆናል። ለወላ ለወላ ከራሳችን ተላልፈን ለሌላ ሰው የምንተርፍ ሰዎች ነን። እድሜ እዛ ቦታ ዳራ ላይ ቁጭ ብላችሁ ድንጋይ ላይ አንዴ ቡና ቤት እየገባችሁ ቁጭ ብላችሁ የምትሉ ሴቱም ወንዱም አስጠሊታም እንዲሁ ድፋችሁ ድፍት ያደርጋችሁ በየሄድንበት ተሸማቀናልኛ እንደሆነ የምሬ ነው ምላችሁ። ወንድ ሞልቷል። ለዛ ወንድ ስባችሁ አትወስዱ አትጋቡም እርስ በራሳችሁ። ስንት ወንድ ነው ያለው? ይሄ አስፋልቱ በሙሉ ወንድ ብቻ አይደለ እንዴ? ለምን አታገቡም? እኔ እውነቴ ነው ምላችሁ። የውሸት እንደሆነ ትዳራችሁ ተናገሪ፣ የውሸት እንደሆነ ግልጽ አድርጎ ስትል ነበረ ነጻነት። አንቺ ደግሞ ስንት ወንድ ሞልቶ የለም እንደዛ ጋር ለምንድን ነው የምታዋርጅን? በየሄድሽበት ወንድ ሞልቷል እንዴ? ፈጣሪ ያለ እረ እንዲ የሚያቃጥል ነገር ያቃጥላችሁ የምሬ ነው ብላቸው። የሚያቃጥል ነገር ያቃጥላችሁ። እና አብርሃም ያው ትላንትና እንደዛ ሆናችሁ ተለያይተዋል። የሆነ ነገር ደግሞ የሆነ እርምጃ ወስዳ የሆነ ነገር ሆነ፣ ጸጸቷ አልችለውም እያለ ነበረ፣ ለነጻነት ማለት ነው። አብረሽ ምንም ትሁን ምንም እኳ አይመለከተን ከአሁን በኋላ ምክንያቱም ሚስት አይደለችም። በቃ ተነጋግራችሁ ነው የተለያያችሁ እንዴ? ድረ ንገሩኝ፣ ባይ መቼ ነው የተለቀ ከተለያያችሁ። ቆይ ተነጋግራችኋል። በዚህ በዚህ ምክንያት ተለይተናል አትልም። እንደምን ሰው ምን ሊያመጣ ነው? ምንም አይመጣም እኮ ቁርሽ እንደዚህ ነበረ ምናምን ይሉ አሉ። በቃ ከዛ በኋላ አፋቸው ይዘጋሉ። እያንዳንዱ አፉን ይዘጋሉ። ማንም አይመለከ ሁሉም እየፈለገውን ነው የሚከተለው። አያገባውም ለየትኛውም ሰው ስለዚህ እርምጃ ወሰደች፣ እርምጃ አልወሰደች፣ እኔ በነገራችን ላይ አይመለከተኝም። በእኔ ምክንያት አንድ ወንድ ድሮ ያፈቅረኝ ነበረ፣ ከዛ ተለያየን በራሳችን ምክንያት ተነጋግረን ተለያይተን መልሶ ቢመጣና ራሱ ያጠፋል ብዬ ልጸጸትለት እውነት? ረ ኧረ ተዙም አይለኝም። ለማንኛውም እኔ ከራሴ ህይወት ጋር ላገናኘው አልችልም። የእናንተ ህይወት ነገር ግን አሁንም ቢሆን አብርሃም ተለጣጥፈ ብቻ እንዳመጣና ጉድ እንዳታረገን። ምናልባት በነጻነት ቤት የሚለቀቅ ቪዲዮ ሊኖር ይችላል። እዛ ላይ ደግሞ እንዳትመጡና ጉድ እንዳታረጉን እፈራለሁ እና ለማንኛውም እንደ ሩታ ርካሽ ሰው የለም የምትሉም ደግሞ ልንገራችሁ፣ እንግዲህ ተቀበሉኝ። እንደናንተ በየኮሜንቱ እየሄደ የሚዝረከረክ ርካሽና የረከሰ ርካሽ ሰው የለም። አዎ፣ አይመለክ ርካሾች ናቸው ማለት ነው። እሷ ግን እንግዲህ ለሰው ብዬ ሳይሆን ለራሴ ብዬ ነው የምኖረው ብላ እንግዲህ እንደዚህ ፈርጥጥ አደርጋ እየተናገረች ነበረች። ግን አይ እንደዚህ ሴት ምታንት ምትለኝ ምንድን ነው ምትለኝ ጋይስ? እማደንቃት ማለት ነው። ደስ መምትለኝ ጀግና የሆነ ቆፍጠን ያለች ሴት በቀሩታ አሁን እዚህ ጋር ቆፍጠንና ጀግና ናት። የምሬን ነው ምላችሁ። እንዲሁ ልክ ልክሽ ተነግራ እንዲህ የረገጠቻችሁ ባይዘወይ፣ የምትወዷትም የምትጠሏትም የሩታና የአብርሽትም ካላነሳችሁ ያው ቻናላችሁ አያድግም። እሺ ሰብስክራይብም አትደረጉም ላይክም አትደረጉም። እና ስትቦጭቁ ዕድሜ ልካችሁ ኑሩ። የሰው ስጋ ስትበሉ ኑሩ። ሰላም ሁኑልኝ።